ወዳጆቻችን ተመለስን፣ ተመለስን ዳና ኮኔክሽን እየተደመጠ ነው የሚገኘው። ወዳጆቻችን በያላችሁበት ቆንጆ ጊዜ፣ እንዲሁም በድጋሚ የአክብሮት ግብዣችን ነው። ውዱ ሀብታችን ጥበብ ነው፣ ጠንካራው መሳሪያ ትግስት ነው፣ ብርቱ መከላከያው እምነት ነው፣ ዋናው መድኃኒት ብለናል። ሳቅ ነው። ሳቁ ሳትሳቀቁ ተደሰቱ። ሱ ነው አቁ ኑሮ ያለ ደስታ ከባድ ነው እሱን ነው ያህል ነው ትላለህ። አራፋርከ ምን ፈጥረው የራሳችን ደስታ ምን ፈጥረው ራሳችንን። አዝምዬ፣ አንተ ስትመጣ ማሪቱን ካላነሳዋት ኃጢአት ነው የሚሆንብኝ። ግን ዝም ብለህ ስታስበው አንተና መቼም ማሪቱ የስትገናኙ ማርዬ እንደው ምን ምትል ይመስላል? ያው አምባሰሏን አምባሰሏ ነው የምትገባው አምባሰሏን ምዘፍንልኝ ይመስለኛል እንደዚህ ነው የሚዘፈነው ምናልባት ንትን ካላካልኩ ካበላሸው የሚዘፈነው እንደዚህ ነው አዝመራው ነበር በናትሽ

ዋው ማርዬ! በነገራችን ላይ ድምፅ አያረጅም ሲባል በአስቴር አወቀና በማሪቱ ይታያል። የእሷ የተለየ ነው፣ በጣም እንደገና ጨምራ ነው የመጣችው። በተለይ ትዝታ ስትጫወት በጣም ጨምራብኝ የመጣችው እና እግዚአብሔር አሁንም እድሜ ይስጣት። ዕድሜ መኝታችን ነው መኞታችን ነው። የጥላሁንን ዘፈን ሰምቻለሁ ለጠየቀ ነበረ እንደው ማሪቱ በዛ ድምጿ እንደው የሌሎች ድምጻውያንን ስራ በዛ የጥላ ሰሪየ መዳኔን መንጫ ፈርቻለሁ ሳልተኛ በሆነ ያለው እንቅልፍ እየነሳ ያባበኛል። እረ ምን ሻለኛ የዛን የግሪን ካርድን ሳት ነው አሁን ሌላ ነው ምዘፍ ነው። አሁን በቃ ይሄን ካነሳን ላይቀር ለምሳሌ በድምፅም በምንም በስታይልም የማይገናኙ ሰዎች ግን የእርስ በርሳቸውን ሙዚቃ ቢሰሩ ብያሰብኩና አንደው ጋሻ በራ ሞላ ሸክታፈ እንሳቸው ጋሻ በራ ሞላ አንደው የጥልዬ ነው ቢዘፍኑ ትብለ ብታስብ ልክ ነሽ እኮ ያው አሁን አንጋፋ ወይም ደግሞ ታዋቂ የምንላቸው ድምፃውያን መቼም ቀደም ባለው ዘመን ያሉ ሰዎችን ካልዘፈኑ ወይም ደግሞ የሚያድጉበት ሙዚቃ ከሌላቸው ትልቅ ስኬት ላይ አይደርሱም። አለ እንዴ። ስለዚህ ማንኛውም ዘፋኝ የሰው ዘፈን እየዘፈነ ነው የሚመጣው። ጋሽ አበራ ሞላ ደግሞ እንዳልሽው የማንን ነው ዘፍኖ ስኬት ላይ የደረሰው ብለሽ ስታስቢ አሁን የጥላሁን ገሰሰን የጥላሁን ገሰሰን እሱም ቢዘፍን በሱ ስታይል ፈልግ ያስፈልግኝ አንሰሙን እያጣዋት ወይ አጋጣሚ ድንግ ዛር አየኋት የወደድኳት ልጫ ምናና ካጫምና የወደድኳት ልጫ ምናና ካጫምና አየኋት ዘንድሮ ያቻትና ያቻትና የሰርግ ለታ የሰርግ ለታ የሰርግ ለታ ከበሮ ይመስለኛል፣ እንደዚህ ይዘፍ ነው መስለኛል። ዋው! አድማጮቻችን አዝምዬን አንስተን እንግዲህ ስለ ዘፈን ካላወራን ችግር ነው የሚሆንብን። እንግዲህ የድሮ ዘፈኖች በጣም ባህላቸውን በማስተዋወቅ ረገድ አዝሜ የባህላቸውን አለባበስ፣ የባህላቸውን ምግብ፣ የባህላቸውን የፍቅር ጫወታ በተለያየ መንገድ በዜማቸው፣ በግጥማቸው አስተላልፈውበታልና እውነት ነው። እንደው ፋሽን ላይ ፋሽን ላይ ከተዜሙ ዜማዎች የድሮዎቹን እስቲ እናንሳ። ኦኬ፣ ፋሽን እንግዲህ በድሮ ዘመን ኢትዮጵያዊ አለባበስን የሚያበረታታ እንደው ጌጡ ራሱ ኢትዮጵያዊ የሆነ ጌጥን ሁማን ሄርን አይደለም። አንተ ሁማን ሄር ትላለህ፣ ሁማን ፌስ መጣል። ሁማን ሄር እንግዲህ የዛኔ አይታወቅም፣ ይታወቅም። አሁንም ራሱ እኔ ብዙም አልደግፍም። መለየት አትችልም። ሚስቴም ጊዛ ልያለች ነው እንጂ አሁንም ሳዱላ እንደዚህ ሹርባ ምናምን ነው የሚወደደው፣ እንጂ ሂዩማን ሄር በጣም እኔ አላበረታት እና ከአለባበስ አኳያ ለምሳሌ ቴዲ ታደሰ በጣም በብዛት የሀገራችንን አለባበስ በማድነቅ ብዙ ብዙ ብዙ ብዙ የሰራው እሱ ነው። ለምሳሌ ባልቦ በደሪዋ ባልቦ በደሪዋ ባንገቷ ግማዴ ደህ ይወዳታል ሆዴ እንዲሁም ደግሞ ሌላ አለሁ አስታውሽኝ ሳዱን ላይ ነኝ ሳዱን ላይ ነይ አልቦሽን አርገሽ አልቦሽን አርገሽ በጥልፎ ቀሚስ አምረች ተውብሽ ነይ ነይ ተውብሽ። አይሽዋ ኤራስ ደስ ይላል። እንትኑ ቀዝቀዝ ያለ ሙዚቃም ላይ ተጠቅመውታል። ያጠለቅሽው ቀሚስ የለበስሽው ሸማ ከላይም ከታችም ከገላሽ ተስማማ። እሹ ወይኔ ከላይም ከታችም በመላበሰ በመላበሰበ በዘዳማይተሽ የሚለው ዘፈን ላይ ማለት አስቢው እንግዲህ ምን ያክል እንትናም በነሱ ዘመን ነው አይደበበም ያምራል ጠለተሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያ የመቀነት ይኸውልሽ፣ እንትናም አለው። ያው መቼም ንዋይን አንስተን ፀሐዬን አንረሳሽ፣ አንረሳም። ልክ ነው እሱ ደግሞ ምን ይላል? ወገብ ላይ አሁን እምብርት ነው የሚታየው፣ አሁን እምብርት ድሮ ግን መቀነት ሸባ አድርጋ ድሬዋን አድርጋ ስትመጣ በቃ እሱ ነው። እና ቀዝቀዝ ባለ ሙዚቃው ላይ የመቀነትሽን የወገብሽን ልክ ከእንግዲህ አወቅኩት እኔ ማሰዋልክ የሚለው ዘፈን እቴ፣ አንቺ ልጅ ያዝ ያዝ፣ ከበርታ አርግኝ ያዝ ያዝ በቃ አድርጊኛ እየገነሁ ሙዚቃ በኋላ ላይ ቀንጨ ባደርገሽው ብትጋብዥ በጣም ነው። አስቴር አወቀም አላት። አስቴር አወቀ ፋሽንን በድሮ ታደንቃለች። እኔ ስለበረደኝ ነው። በነገራችን ላይ እሷ ወዳጄ በጣም ወዳት፣ አስቴር አወቀ

የፈጠረልህን ጠጣ ቦቀሰሜ የፈጠረልህን ናልደርብልህ ሽሙን ሙን ታህን ናልደርብልህ ሽሙንሙን ታክን አስቢ እነሱ የእኛን በዚህ የሚያምር ሁኔታ ገልጸውታል። በጣም ብዙዎች ናቸው። አሁን በዚህ ፕሮግራም ላይ ብዙ ዘርዝረን አንጨርሳቸውም። አሁን ግን ወዴት ወዴት ነው ድርሹዬ? ያው ዞሮ ዞሮ ለነገሩ አንቺ ዘመኑን ነው የምትመስሉ። እኔ አልቃወማቸውም የአሁን ዘፋኞችንም፣ ምክንያቱም ቻይና አጥለቀለቀችን፣ ቻይና ገባች፣ የቻይና መጣች፣ ችግር የለው። ግን ዞሮ ዞሮ እንደው ዘንጣ መጣች ዘንጣ ዘንጣ አጥር ባለ ቁምጣ በጣም ነው የምወደው። በነገራችን ላይ ሳሚጎ ሳሚጎ አቡዳቢም ዱባይም አብረን አንድ መድረክ ሰርተናል እና ደስ ይለኛል። ግን እንደው ወደ ባህላችን ወደ እኛም ብንመለስ ለማለት ነው ዝናጭ ዘናጭ ዘናጭ እሱ ዘናጭ ዘናጭ ዘናጭ፣ እሷ እዛ ጋር ዘናጭ ብሎ ያው የእኛንም የእኛንም ምን የለበሰ ነው ዘናጭ። በኢትዮጵያ ያናገላ ክሊፉን ጋር ብዝሻለሁ። እሱን አይደለ ዘናጭ። እኔ ግን በጣም የሚገርምሽ ነገር በጣም ቆንጆ ቆንጆ ሴቶች እራሱ የባህል ልብስ ሲለብሱ ያምራሉ። አ ውበታቸው ይጨምርብኛል እና ስለኛ ባህልም በደንብ ሰፋ ባለ ሁኔታ እናወራበታለን። ሙዚቀኞቻችን አስቡበት፣ ነው ከኔም ጨምሮ። አዝሚዬ ልክ ነው። እንግዲህ የድሮ ዘፋኞች ባህላችንን፣ ወጋችንን፣ አለባበሳችንን፣ ይሄ ጨዋዊ የሆነ ገለጻቸውን በሙዚቃቸው በግጥማቸው እንግዲህ አስተላልፈውበታል። ፋሽን ላይ ነበር ያወራ ነው። ወዳጆቻችን እንግዲህ እንቀጥላለን። ዳና ኮኔክሽን ነው። አስተያየታችሁንም ስጡን እንግዲህ በምናወራው ነገር ላይ እናንተም ያው ተሳታፊ ስለሆናቸው አድማጮቻችን ደስታችሁ አስተያየታችሁን እንጠብቃለን። ድርሹ ዳና